ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ። ያው አብርሽ ሩታ አዲስ ፍቅረኛ መያዟን ሰምቷል። ኦልሬዲ ቪዲዮ ናይቷል። እና አብርሽ ያለበት ሁኔታ በጣም ከባድ ነው። ትናንት እንዳያችሁት ከሆነ ቪዲዮ በማን ቻናል ላይ እንደተለቀቀ ግን አይዶን ነው አላውቅም። እኔ ጭምጭምታን ያየሁት ልብሱን አውልቆ በቃ መጠጥ ፊት ምናምን ደርድሮ ራሱን በጣም ለመጉዳት ትዝ ካላችሁ ካስታወሳችሁ ፍቅር ላይ የሆነው ነገር ነው። በፍቅር ላይ የደረሰበት ነገር ነው አሁን ላይ እየደረሰበት ያለው እ ለቀንድም አርግታችሁ ስሩት፣ ለድራማም አርግታችሁ ስሩት። ነገር ግን ይሄ ነገር በጣም ያልሆነ ነገር እያመራ ነው እየሄደ ነው ማለት ነው። ለምን በጣም ያስጠላል። የእውነትም ደግሞ ከሆነ የትክክለኛ ነገር ከሆነ ያጋጠማችሁ ነገር ከሆነ አብርሽ አንተ ምንም እንደዚህ የሚያስኮከንክ ነገር የለም። እንደዚህ ራስ ልብስን አውልቀክ እስከሚያስጥል ድረስ የሚያደርስ ነገር የለም። ለምን አንተ ዝም ብትል ነበረ። በጣም ራስ ግን ለመጉዳት የምታስበው የጥፋተኝነት ስሜት የሚሰማህ ማለት ነው። ለምን አንደኛ ቤቷን ጥላ ሄደችው እሷ ናት፣ አንተ አደለህም ማለት ነው። ቤቷን ጥላ ሄደችው እሷ ናት። ሲቀጥል ደግሞ በጣም ብዙ ጊዜ አስለምነካታል ቤቷ እንድትመለስ የተቻለክን ያህል ነገር አድርገካል። ገባ አደለም? ብዙ ነገር አድርገካል ማለት ነው። አልፈልግም እኔ ወደ ውጭ ሀገር የሚሄድ ነው የምፈልገው እዚህ ብዙ ነገሮች የሚረብሸኝ ነገር አለን፣ ለዛ እኔ እዚህ መኖር አልፈልግም ብላ ወደ ካናዳ ፕሮሰሱን የጀመረችው እራሷ ናት እንጂ አንተ በጣም ብዙ ነገሮችን አድርገካል ብዙ በጣም ብዙ መስዋዕት ከፍለካል። ለዚህ አንተ ለምንድን ነው ራስን የምትጎዳው ማለት ነው? አንተ ሴት በሄደ ቁጥር ያኔ ፍቅር በምን ስትሄድ ሪከየበዩ ራስህን አጠፋለሁ፣ ብዙ ነገር አደረገ እቺኛው ልጅ ሰጠክ፣ በዚህችም ደግሞ ህይወትን አድሰ ተስተካከለ። አሁን ደግሞ እቺ ዳግ ወደ ሌላ ወንድ ስትሄድ ለምንድን ነው አንተ እንደዚህ የምትሆነው? እንዴ ወንድ አይደለህ እንዴ? ቆፍጠን በል እንጂ ምንድን ነው አንተ፣ መጠጥ፣ ልብስ ማውለቅ፣ ይሄ እኮ ለሷ በጣም ነው ደስ የሚላት። ለምን እንደዚህ እንድትሆን የምትፈልገው ማለት ነው? ለምን ያ ሰው የሆነ ጊዜ ብዙ ጊዜ እኛን የበደለ አሁን ለምሳሌ ብዙ ጊዜ ፍቅረኛ ማቾች ምናም ሲባል ያ ሰው ተጎርቶ እንድናይ ነው የምንፈልገው? ኖ ይሄ ስህተት ነው። ለማን ብለን ነው አንተ እህት፣ ወንድም፣ እናት፣ አባት አለ አይደለ ለእነሱ አታስብም? እንዲ አንተ ለሌላው ባታስብ እንዴ ነገ እኮ ህይወት እኮ ይቀጥላል። በዚች እኮ አይቆምም። ህይወት ይቀጥላል፣ ብለህ አይደለ እንዲህ ከፍቅር ጋር አንድ ላይ የነበራችሁት የበፊት ፍቅረኛን አገኘው ብለ ከዛ ደግሞ ይሄኛውን መስመር ለማ አስተካክላለሁ፣ እሺ እላለሁ አልክ። ሲጀመር እሷ እንደዚህ ለመንዘላዘል ነው ከቤቱ የወጣችሁ ማለት ነው። አንዴ ዳኒ ፍቅረኛዬ ነው፣ አንዴ ደግሞ ይሄኛው ፍቅረኛዬ ነው። ነገ ደግሞ ተረኛ ማንን እንደምታመጣ አላቅም። ግን አንተ በጭራሽ እንደዚህ መሆን የለብህም። ለምን? በቃ ለምንድን ለምንድን ነው ልብስ እስከማውለቅ ድረስ ራስን እስከመደብደብ ድረስ ሰውነት እስከመተልጠል የሚያስደርስ ድረስ ለምንድን ነው ለማን ብለህ ያንተ ልብ እኮ የሚገባ ሴት እኮ አለች ዋጋህን ስላላወቀች ነው እንደዚህ የምትሆነው ማለት ነው ዋጋህን የምታቅ ሴት እስከምትመጣ ተስፋ ጠብቅ ከእግዚአብሔር ጋር ከፈለክ ደግሞ ለትንሽ ጊዜ በቃ እንደዚህ አይነት ነገር ላለማየት ምናምን ከፈለክ ወይ ጸበል ግባ ወይ ሌላ ቦታ ሂድ ወይ ቤተሰብ ጋር ሂድ እንዴ ምን ሆነ ነው አንተ ብታላዝ ነው ሴት ቢሄደ ቁጥር እንዴ በቃ ለምን አታላ በጣም ብዙ ጊዜ ለምን አታላ በቃ በጣም ብዙ ጊዜ ለምን አታላ በቃ የተቻለከን አድርገሃል የተቻለከን እስካደረክ ድረስ በቃ የሆነ ሰው እኮ ባለምኑት ይቅርታ ባትሉት ጥፋተኛ ሆናችሁ ሶሪ ባትሉት ኦኬ ሊደብራችሁም የጥፋተኝነት ስሜት ሊሰማችሁ ይችላል ነገር ግን አንተ ማርኮ ስንት ጊዜ ነው እግሯን ወርቆ የለመናት? አንተ ስንት ጊዜ ነው አላቅህም እስከምትል ፖሊስ ሁሉ እስከዚህ ድረስ አላቅህም፣ ፊት እሱ ባህል አይደለም ብላ ሁሉ እንደዛ እንኳን እየገፋችን ሄደህ ለምናህ ትራለ እንዲ ለዛ። አንተ ለምንድን ነው እንደዚህ የምትሆነው? ዋይ፣ እንዴ ሩታ እኮ አንድ ሴት ናች። በቃ ጥፋት አጠፋች። በቃ እሷ ለብሷን ሰብስባ ወንድ ጋር ሄደች አይደል? እንደዛም ሆነው በቃ አንተ ትንሽ ጠፋት ግን ፍቅር ማምጣት ግን ከነበረ የድሮ ፍቅረኛ ጋር ከእሷ ጋር ቪዲዮ መስራት ነው። ለብሶም ደግሞ ይቅርታ ብለካታል። ከዛም አልፎ ደግሞ ቤቷ ትንጣ ትመለስ፣ ቤቱ የኔና የሷ ነው፣ አብረን ያፈራ ነው ንብረን ነው ብለክ እንኳን ስንት ጊዜ ነው ያስለመንካት? ኖኖ ዓይንህም ማየት አልፈልግም ያለች እሷ ነው። በቃ ዓይንንም አልፈልግም ካለች እሷ የፈለገችው የሚመቻት ሰው አለ በቃ እንደዛ ብላ ተቀብላለች አለ አንተ ደግሞ ኑኑ ኑኑ ለማንም ብለ ራስን መጉዳት የለብንም። የማንም ተራ ሴት ሄደና መጣ ብለ አንተ ያኔ ከኔ ከኔ ህይወት ካትማርም እንዴ አንተ እንዴ በቃ ያኔ ፍቅር ህይወት ማስተማር አለብህ እኮ። የሰው ልጅ እኮ አንዴ ነው የሚማረው ከህይወቱ ማለት ነው። ሴት ቤ አሁን ሶስተኛ ሴት አፍቅረ ስትሄድ እሷም ልታለቅስ ነው። እንደዚህ ራስን ልጥን ነው እንደዚህ ልብስን እስከመውለቅ እስከማሳበድ ድረስ በጣም ነው የሚያሳዝነው። አብርሽ በተሻላቸው አቅም ግን የምታውቁ ሰዎች ምናምን ከሱ ጋር ኮሚኒኬት ልጁ ወደ ሌላ ነገር ሳይገባ ቴክር ብታደረጉት በጣም ጥሩ ነው ማለት ነው። ለምን በቃ የሆነ ሆኗል እግዚአብሔር የፈቀዱን የሚሆነው በህይወታችን ላይ ብዙ ነገሮች ያጋጥሙናል። ያን ነገር ደግሞ በመልካም ነገር ነው ሲጀመር። አንተ በእርግጥ ያበሳቅል ያናድዳል፣ ፍቅረኛ የሌላ ሰው ሆና ማየት ያሳዝናል። ነገር ግን በውስጥ ነው በቃ በውስጥ ጭብጥ አርግ ተከሚያዝ ነው እንጃለብን ሚዲያ ላይ ልብስ አውልቀ እንደዚህ እስከ መሆን ደረጃ የሚያደርስ ነገር የለም።